እንዴት የሰው ልጅ አንድ ነገር ብቻ ይለምናል? የገባው ነገር አለዳ? እግዚአብሔርን አንዲት ነገር ብቻ ለመንኩት። አንድ ነገር ብቻ እሷ ሻል በህይወቴ ዘመን ሁሉ በእግዚአብሔር ቤት ነው። ዳዊት ፎርማል ኤዱኬሽን የለው ትምህርት ቤት አልሄደም። ዳዊት ያለው ረባስ ሆነ እና አንድ ክራር አለቀ ከበጎች ከሆነ በግበግ ነው። የሰማይ መላእክቶች ሁሉ ያውቁታል። የእግዚአብሔርን አቴንሽን ሙሉ በሙሉ የወሰደ ሰው ነው። አንድም ጊዜ እግዚአብሔርን ንጉሥ አድርገኝ ብሎ ጸሎ፣ እግዚአብሔር ሆይ፣ ጦረኛ አድርገኝ፣ እስቲ ጀግና ልሆን ብሎ ከበግረኝነት መሮኛል፣ አውጣኝ እስቲ ህይወቴን ቀይር፣ ሰው አድርገኝ ብሎ ዳዊት አንድ ነገር ብቻ ነው የሚያደርገው። ክራሩን መታመታ ያደርጋል። እግዚአብሔር ሆይ፣ ራብከኝ፣ ተጠማው ፈለግኩ ክብርን አሳየኝ ከምን ያለ ሲመስለው ነፍሴ ሆይ እግዚአብሔርን ባርኬ፣ አጥንቶቼም የተቀደሰ ስሙን ባርኩ። ምስጋናውን አትርሽ፣ ውለታውን አትርሽ። እኞትሽን ከበረከቱ ያጠግባል፣ ጎልማስነትሽን እንደ ንስር ያድሳል። እግዚአብሔርን ባርኬ፣ አጥንቶቼ ዝም ትላላችሁ ወይ? ምድረ በዳ ውስጥ በግ ውስጥ በግ መሃል ሆኖ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተ እናፍቅ ሥጋ ያንተን እንዴት ፈለገ እንጨትና ውሃ በሌለበት ምድረ በዳ ነፍሴ ናፈቀች ሲል እግዚአብሔር ከሰማይ እንደዚህ አለ አንድ ሰው አለኝ የእስራኤልን ታሪክ የምቀይርበት አንድ ሰው አለኝ መገኘቴን የሚፈልግ አንድ ሰው አለኝ ዕድሜው ትንሽ ቢሆንም በቤተሰቦቹ የተከበረ ሰው ባይሆንም ማንም የማይፈልገው ሰው ቢሆንም በጎች መካከል ያለ ሰው ቢሆንም ባይጠይቀኝም እኔ ራሴ ወሰኘ ንጉሥ አድርጌዋል እግዚአብሔር የፈለግኩትን ነገር ማድረግ የምችልበት ሰው እንደ ልቤ የሆነ ያለው ዳዊት አይገርም

መፈጸም የምችልበት ሰው ይላል። ሄዳቸውን ዳዊት እግዚአብሔር ሁል ጊዜ ለረሃብ መልስ አለው፣ ለጥያቄ አይደለም መልስ ያለው። እሱን ተርቦ ወደኋላ የቀረ ክብሩን ያላየ እዚህ ምድር ላይ አንድ ሰው አታገኙም። የረሃብ መጠን የምትገባበትን የክብር ክልል ይወስነዋል። እግዚአብሔርን ይዘ ስትንቀሳቀስ፣ ክብሩን ይዘ ስትወጣና ስትገባ አውቶማቲካ ላይ አንተ ሄድ ነህ። ዲፎልት በቃ ሰማይ ላይ በሲኦል ያሉ አጋንንቶች ሁሉ ስላንተ ያውቃል፣ በሰማይ ያሉ መላእክቶች ሁሉ ስላንተ ያውቃል። ማን ብሎ መሰል የሚያውቁ ይሄ የእግዚአብሔርን ክብር የተሸከመ